አሃይን የተጎናጸፈችው 12ቱ ከዋክብት ከእግሮቿ በታች የሆኑላት ጨረቃን የተጫማች የተባለችው እኮ እመቤታችን ናት። ቅዱሳን ሁሉ ከክብሯ በታች፣ የዚህ ዓለም ነገስታት ክብር፣ በዚህ ዓለም ያሉ ሰዎች ክብር በሙሉ ከጫማዋ በታች የሆኑላት በምድር ላይ ፈተና እውነት ለመናገር እንደ እሷ ፈተና የገጠመው ሰው ይኖር ይሆን? ከእሷ ተማ እንዴት እንደሚኖር ክርስትና። እንዲሁም ቅዱስ አትናቴዎስ የተባለ ሊቅ ምናበላው ምናጠጣው ሳትል አሳደገችው ይላል ጌታ። ያች ባለ ክንፏ ርግብ የምትበራው ፀሐይን ተጎናጽፋ ጨረቃን ተጫምታ አስራ ሁለቱ ከዋክብት ከእግሮቿ በታች ሆና የበረረችው ክንፋ ውታ ርግቧ መቤታችን ናት። እግዚአብሔር ፍጥረቱን አጥርቶ ያየባት ርግብ ወላዲታ አምላክ። ጸጋ ርቆን ነበረ ባሕሪያችን ጎስቁሎ ጸጋችን ተገፉ ስደተኛ ሆነን ነበር። እሱ የተመለሰው በአጉሊ መነጸሯ፣ በአይነ ርግቧ፣ በድንግል ማርያም አማካኝነት። ሰማይ ወፎችን ተመልከቱ የተባለችው ወፍ የተባለችው እመቤታችን ናት። እሷንም ተመልከቱ ነው። ከእሷ የምንማረው በስጋም በነፍስም ብዙ ነገር ስላለ በዙሪያችን የሚከቡና ከክርስቶስ የሚነጥሉ ብዙ ፈተናዎች እንኳን ቢኖሩ እሷን ካየን አንዷ የሰማይ ፍሷ ናት። በልልና የምትኖር የምትበር በክንፈት ጸጋ ዮሐንስ በራእዩ ምዕራፍ 12 ላይ ሴቲቱ ያላት ፀሐይን የተጎናጸፈችው አስራ ሁለቱ ከዋክብት ከእግሮቿ በታች የሆኑላት ጨረቃን የተጫማች የተባለችው እመቤታችን ናት። ቅዱሳን ሁሉ ከክብሯ በታች የዚህ ዓለም ነገስታት ክብር፣ በዚህ ዓለም ያሉ ሰዎች ክብር በሙሉ ከጫማው በታች ሆኑላት። ፀሐዩን የለበሰች ፀሐይ የተባለው ማ ነው? ክርስቶስ ነው። እሱን የለበሰችው ሴት ዘንዶ ሲያሳደዳት ሁለት ክንፍ ተሰጣት ነው የሚለው። ሁለት ክንፍ፣ በእነዚያ ክንፎች በራ ከዘንዶ አመለጠች፣ ሳያገኛት ቀረ። ያች ባለ ክንፏ ርግብ የምትበረው ፀሐይን ተጎናጽፋ ጨረቃን ተጫምታ አስራ ሁለቱ ከዋክብት ከእግሮቿ በታች ሆና የበረረችው ክንፋ ውታ ርግቧ እመቤታችን ናት። ሁለቱ ክንፎቿ ደግሞ የንጻ ስጋ የንጻ ነፍስና እና የንጻ ልቡና በስጋም በነፍስም ንጽ አንዱ ክንፏ የስጋዋ ንጽህና ነው የምኗ ንጽህና ነው። አንዱ ክንፏ ደግሞ የነፍሷ ንጽህና በነፍሷም በስጋውም ቅድስት ስለሆነች ከዘንዶ ከዲያብሎስ አፋ ምልጣ ሶስት ዓመት ከስድስት ወር በረረች ይላል። ከዚያ በኋላ ዘንዶ ሲሞት ሄሮድስ፣ በሄሮድስ ላይ ያደረው ዘንዶ ማለት ነው ዲያብሎስ ሲሸነፍ፣ ወደ ሀገሯ ወደ ምድረስ ላይ ተመልሳለች። ስለዚህ የሰማይ ወፎችን ተመልከቱ ማለት ከእናት የተማሩ እመቤታችን ናት፣ የሰማይ ወፍ የተባለችው። ይህንንም ሊቁ ቅዱስ ኤፍሬም በውዳሴ ማርያም ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ፣ የአካላዊ ቃል እናቱ መልካሟ ርግብ ማርያም ሆይ ይላታል። መልካሟ ምን ንገሩኝ እንጂ መልካሟ ርግብ ማርያም ሆይ ብሎ ያመሰግ መልካም ርግብ ናት መቤታችን። በተለይ ርግበ ኖ ትባላለች። የኖ ርግብ ታስታውሱ ከሆነ ከሰማይም ከምድርም ሰውን የሚያጠፋ የፈላ ውሃ በኖኅ ዘመን በምድር ላይ ሲላክ ኖ መርከብ ሰርቶ ሊተርፉ የሚገባቸውን ፍጥረታትም እግዚአብሔር ነግሮት እንዲያተርፎ ኖ በነበረበት ጊዜ ማያ አይ የጥፋት ውሃ መጉደሉን ለማረጋገጥ በመጀመሪያ ቁራ ላከው። ቁራ ሄዶ በዚያው ቀረ። የሞተውን የእንስሳውንም የአራዊትንም የሌላውንም ስጋ ሲለቃቅም በዚያው ቀረ ሳይመለስ፣ የቁራ መልክተኛ እንደሚባለው ማለት። በኋላ ኖህ ርግብና ላካት። ርግብ ሄዳ መጀመሪያ ውሃዋ ለመጉደሉ ማረፊያታ በራ በራ መርከብ ውስጥ ገባች። ሁለተኛ ላካት በሁለተኛው ሲልካት ግን ውሃው ጎሏል። የጥፋት ውሃ ይህኔ ለዚያ ማረጋገጫ በአፏ ቆጽለ ዘይት የወይራ ዝንጣፊ በአፏ ይዛ ነት ገማያይ ሐጸማያይ ይዚ የጥፋት ውሃ ሰው ሁሉ ያለቀበት ውሃ ጎደለ፣ ጠፋ የሚለውን የብስራች ይዛ ወደ ኖ ተመልሳለች። ስለዚህ መቤታችንንም የኖህ ርግብ እንላታለን ለምን ከተባለ እመቤታችንም ነትገ ማየ ኃጢያት ሀጸ ማይ መርገም የኃጢያት ውሃ ጎደለ፣ የመርገም ውሃ ጠፋ፣ ከሰው ልጆች መርገም ተወገደ፣ የኃጢአት አቅም ድል ተነሳ፣ ሰይጣንንም በመስቀሉ ጠርቆ ከመንገድ አስወገደው ስትል እመቤታችን ጌታን በድንግልና ጸንሳ ተገኝታለችና እመቤታችን ርግበ ኖህ ትባላለች። የማን ርግብ? የኖህ ርግብ። በዚያ ላይ አባቶቻችን ቅዱሳኑ እነ ዳዊት እነ ሰሎሞን ርግቤ ርግቤ ነው የሚሏት። ርግቤ ሆይ መደምደሚያ ለናተዋ አንዲት ናት፣ ለወለደቻትም አንዲት ናት። ርግቤ መደምደሚያ ይሏታል ነቢያቱ ሁሉ ነ ርግቤ ወኒ ሰናይቴ አሁን እንኳን በዚህ ዘመን ማይለ ተጽጌ በሚቆምበት ወራት በተወራት እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዳ ወቀይህ ነጭና ቀይ በመለኮቱ ጻዳ እንደ ሰውነቱ ቀይ ደሙን በማፍሰሱ የተባለውን ልጅሽን ታቀፈሽ። ወደ ነዒ ርግቤ ነሚላት አባጽዬ ድንግል ርግቤ ሆይ ወደ እኔ ነይ ብሎ መቤታችን ይጣራል። ስለዚህ የሰማይ ወፎች ከተባሉት አንዷ መቤታችነት ከጌታ ቀጥሎ። ስለዚህ ከሷ ምን በሉ ተማሩ። በምድር ላይ ፈተና እውነት ለመናገር እንደሷ ፈተና የገጠመው ሰው ይኖር ይሆን? ከሷ ተማሩ እንዴት እንደሚኖር እንደሚኖር ክርስትና እንዲሁም ቅዱስ አትናቴዎስ የተባለ ሊቅ ምናበላው ምናጠጣው ሳትል አሳደገችው ይላል። ጌታን ምን አለብሰዋለው ምን አበለዋለው ምን አጠጠዋለው የታኖረዋለው አላለችም። ይህን ለዚህ በቃት። በነገራችን ላይ ጌታን መውለዷ ብቻ አይደለም፣ ክርስቶስን ፍጹም ማመኗ የነበራት እምነት በሕይወቷ ምን እበላለሁ ምን አበላዋለው የሚባል ጥርጣሬ ሀሳብ በውስጡ አልነበረም። አሁን እኛን የሚያስጨንቀን በጣም ብዙ ጉዳይ አለ። ለዚህ ያበቃን ምንድነው? የእምነታችን መላላት እንጂ እኮ እግዚአብሔር ትናንትም ተአምር ሲያደርግ ኑሯል። ዛሬም ሊያደርግ የታመነ ነው። ምክንያቱም አይለወጥም እሱ። እኛ ልንለወጥ ይሆናል እንጂ እግዚአብሔር ይለወጣል ሊለወጥ አይችልም። ስለዚህ እሷ እንደዚህ ነው በማመን ሲጀመርም የመልአኩን ቃል በማመን ተቀበለች ፍጹም። ከዚያስ ከወለደችው በሕይወቷ ውስጥ አንዳች ጥርጣሬ አልነበረም። ስለዚህ የምትጨነቅበት ምንም አይነት ነገር አልነበረም። ፍጹም ታምነዋለች። የእሷ ጌታ እኮ የእሷ ልጅ የእኛ አባት ነው። ነው አይደለም? ግን ብናምነው ኖሮ አሁን በተያዝንበት በጣም አእምሮን የሚነሳ ምን ያህል ሰው በጭንቀት ምክንያት ሊነው እንደሚያጣ ይታወቃል። በእኛ ዘመን ወደ እምነት ብንቀርብ ግን ያን ሁሉ ይወገድ ነበር። ምክንያቱም የፈጠረን እሱ ነው፣ የሚያኖረን እሱ ነው። ብዙዎቹን ከውድቀት አንስቷል። የተሰበሩትን ጠግኖ ተአምር አድርጓል። ተአምር እኮ ማለት ከህሊና በላይ ነው። እኛ ራሱ እየረሳነው ነው እንጂ የትናንቱን ወደ ኋላ ተመልሰን በእኛ ህይወት ያደረገውን ብንመረምረው ተአምር አላረገም? እዚህ ራሱ መገኘታችን እኮ በዚያ ወቅት ተአምር ነው፣ ከቤቷ አለመጥፋታችን በየቀኑ ብንቆጠው፣ እግዚአብሔር በእኛ ህይወት ተአምር ያደርጋል። ስለዚህ የሰማይ ወፎችን ተመልከቱ እመቤታችን ከጽንሰቷ እስከ እርገቷ ድረስ በጉዟ በጣም ብዙ ተስፋ አስቆራጭ ጉዞዎች ነበሩ ግን ተስፋ ቆርጣ አታውቅም። ለምን ካላችሁኝ፣ የተስፋ መገኛ የተስፋ እናት ስለሆነች። ተስፋችን ማን ነው? እግዚአብሔር ደሞ ከሷ ነው የተወለደው። ስለዚህ ነጽሩ የዋፈ ሰማይ የሰማይ ወፎችን ምን በሉ ተመልከቱ። እነዚህን ሳይዘሩ ሳያጭዱ በረው ለቅመው የሚያድሩትን ብቻ አይደለም በምስጢራዊ ትርጓሚው ይህን ሁሉ ያካተታል። ከኔ የተማሩ ከእናት የተማሩ ተመልከቱ፣ እንዴት እንደሚኖር እኛ እነሱ የኖሩበትን ዓለም ነው እኛ የኖር ነው። ስለዚህ እንዲህ አድርጉ ብሎ አስተምሮናል አምላካችን። በዚያው ላይ ታላቁ ሊቅ ቅዱስ ያሬድ በድጓው አይንታ ዘረግብ እያቄ መወለዳ ይላል። አይኖቿ የርግብ ናቸው። እሷን ደግሞ እያቄ መወለዳት አለ። አይኖቿ የምን ናቸው እና በዚህ በነገራችን ላይ ርግብ አይኗ በጣም ረቂቅ የሆነው የሰናፍጭ ቅንጣት የምታህል ነገር አጥርታ የምታይበት ጸጋ የተሰጣት ፍጥረት ናት። ማያ ነው የአይን ርግብ ማያ ነው። እንዲሁም ጠቢቡ ሶሎሞን ምን ይላል? እግዚአብሔር እኔን በአይነ ርግብ ተመለከተኝ ይላል። በአይን ርግብ ማለት አጥርቶ ያለውበትን ውስጤን ተረርቶ ማለት ነው። እናም እመቤታችን ርግብ የምንላት አንዱ በዚህ ነው ልክ የርግብ አይን አጥርቶ እንደሚያይ እግዚአብሔር ፍጥረቱን አጥርቶ ያየባት ርግብ ወላዲታ አምላክ ናት። የተመለከተባት እናታችን ናት። በተለይ ወደ አራት አካባቢ አይነ ርግብ የሚባል በተለይ እንደዚህ መሸፈኛ ያለው ፊት የሆነ እንደ ቀዳዳ ቀዳዳ ያለው ማያ በውጭ ያለ ሰው የማያይበት በውስጥ ያለው አሁን አንዳንድ ጊዜ ታቦት የተሸከሙ አባቶች ፊት ለፊት የሚደረገው አይነ ረግብ ይባላል። እሱ ራሱ እና እነዚህ በጠቅላላ ምንድን ናቸው ከተባለ ማያዎች ናቸው። እንደ መነጽር ማለት ነው። እመቤታችንም የረግብ አይን ነው ያላት፣ ወይም አይነ ርግብ ናት ስንል ማያ ማለት ነው። ረቂቁን ማያ እንደ አጉሊ መነጽር ማለት ነው። ይሄ ደግሞ መነጽር አራት ጥቅሞች አሉት። አንደኛው የራቀውን የራቀውን ምን ማለት ማቅረቢያ ነው። በነገራችን ላይ በእመቤታችን አንዱ ርግብ ያል ነው የራቀውን የሰው ዘር አቅርቦታል። እግዚአብሔር እኛ ርቀን ነበረ። የቀረብ ነው በአማናዊቷ ርግብ በድንግል ማርያም አማካኝነት ነው። ይህን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ ሁለት ቁጥር 13 ላይ በፊት ርቃችሁ ነበር። በፊት ምን ብላችሁ ነበር? ርቀን ነበር። ኃጢአት ሰርተን ከሱ ተለይተን ነበረ። ርቃችሁ ነበር ይልና አሁን ግን በክርስቶስ ኢየሱስ ቀርባችኋል። በማን ቀርባችኋል? በክርስቶስ ኢየሱስ ማለት ክርስቶስ ኢየሱስ ከስጋዋ ስጋ፣ ከነፍሷ ነፍስ ነስቶ ሲጀመር ክርስቶስ የተባለው ከሷ ስጋና ነፍስን ከነሳ በኋላን የስጋዌ ስሙ ነው፣ ይሄ ሰው የመሆን ስሙ። ከዚያ በፊት ክርስቶስ በሚል ስም በትንቢት ተነግሮ ይሆናል እንጂ አልተጠራበትም። ኢየሱስ የሚለውም ስም ከድንግል ስጋን ከነሳ በኋላ የተጠራበት ስሙ ነው ይሄ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔ ያለም። የሚሉት ስሞቹ ከድንግል ስጋ እነስቶ ከመለኮቱ ጋር አዋሕዶ ስግው ቃል አካላዊ ቃል ከስጋ ጋር ተዋሕዶ ከተገለጠ በኋላ የተጠራበት ስም ነው። ስለዚህ እኛን የራቅ ነውን አዳምን እሱ ምቻ አይደለም። ጸጋ ርቆን ነበረ። ባሕሪያችን ጎስቁሎ ጸጋችን ተገፎ ስደተኛ ሆነን ነበረ። እሱ የተመለሰው በማን ነው? በአጉሊ መነጸሯ በአይነ ረግቧ በድንግል ማርያም አማካኝነት ነው። የራቅ ነው የቀረብ ነው የተወሰደው ጸጋ የተመለሰልን በእሷ ምክንያት እንደሆነ ቅዱሳት መጻሕፍት ያስረዳሉ። ማለት ሁለተኛው የቀረበውን ማራቅ ማራቅ እንችላለን። አይተን ነው። ግን የምናረቀው የቀረበው ማን ነው ከተባለ በእኛ ሕይወት ዲያብሎስ ቀርቦ ነበረ። የአምስት ሺ አምስት መቶ ዘመን መከራ፣ ስቃይ፣ ልቅሶ ያሁሉ እኛን ከቦ ያሰቃየን ነበር። ይሄ የራቀው በአይነ ረግቧ በድንግል ማርያም አማካኝነት ነው። በሷ ምክንያት ነው የተወገደልን የራቀልን ይሄን ያራቀልን አምላክ የተመሰገነ ይሁን ሌላኛው የረቀቀውን ማጉላት ቅድም እንዳልኩት ረቂቅ ነገር የርግብ ዓይን ይመለከታል የረቀቀው የጎላው ተሰውሮ የነበረው በተለይ ግብርናት አገዛዝ አቀልላችኋለሁ ብሎ በዮርዳኖስና በሲኦል ማንም ያገኘውም ብሎ አርቅቆ ዲያብሎስ ያስቀመጠው የዕዳ ደብዳቤ የተደመሰሰልን ጌታ ከድንግል ተወልዶ ነው። የቀደሙ አበው ነቢያት፣ ካህናት ሁሉ ይህን ሊያጠፉት በተለይ ይህን የረቀቀ የሞት ፊደል ሞታችን የተጻፈበት ደብዳቤ እሱን ማን ያስወግደው? ሁሉም በሞት እጅ ተይዘው ያልፉ ነበረ። ስለዚህ አምላክን ወልዳ ከእሷ ተወልዶ አምላክ ያ የረቀቀው የሞት ደብዳቤ ተቀደደ። ምን እየተባለ እንደሆነ ረቂቁ ጎልቶ ታየ፣ እዳችንም ተቀደደ። ይሄን ሐዋርያው በእኛ ላይ የነበረውን የሚቃወመንን ትእዛዛት የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል ምን አለው ደመሰሰው ይሄን ያደረገው ከእሷ ተወልዶ ነው በዮርዳኖስ እንደ ሰውነቱ ረግጦ የምንለው እኮ በለበሰው ስጋ እኮ ነው ረገጠው ያለው እንደ አምላክነቱ አቅልጦ በዮርዳኖስ ያለውን ሲጠመቅ በሲኦል ያለውን ደግሞ በእለተ ስቅለት ደመሰሰልን። ስለዚህ ረቂቁ ደብዳቤ ጎልቶ የተደመሰሰባት አይነ ረግብ ወላዲታ አምላክ ናት ማለት ነው። እመቤታችን፣ አራተኛው የአይንን ደህንነት መጠበቅ አይነ ረግብ አገልግሎቱ የአይንን ደህንነት መጠበቅ ነው። ከጉድፍ ከፀሐይ ጮራ ለመዳን ወይም ደግሞ አይን እንዳይጎዳ ማድረጊያ አይነ ረግብ ነው። ፊት ለፊት የሚደረገው አጉልቶ የሚያሳየው ማለት ነው። ስለዚህ ከሚጎዳን ነገር ሁሉ የተጠበቅንባት ደህንነታችን፣ የድህነታችን መሰረት እመቤታችን ናት። በረከቷ በእኛ ላይ ይሆንልን። አሁን የተወደዳችሁ የእግዚአብሔር ቤተሰቦች፣ እንደ መስታወት ማለት ነው። በአይናችን ውስጥ ያለውን የምናየው በመስታወት ነው። ከሁሉ በላይ የገዛ አይናችንን አሁን እንዲሁ ዝም ብለን ማየት እንችላለን አንችልም? ክርስቲያኖች አይናችንን ማየት እንችላለን አንችልም? ቻላችሁ? አሁን አንድ ሰው በራሱ አይን የራሱን አይን ማየት ይችላል አይችልም? ማየት የሚችለው በምንድን ነው? በመስታወት በመስታወት ነው የሚያየው። ስለዚህ በዚያ ምክንያት አይን ውስጥ ያለውን ምንም ነገር ቢሆን ማውጣት የሚችለው በዚያ ነው። አሁን ተመልከቱ። እግዚአብሔርን በእኛ አይን ማየት አይቻለንም፣ ወደፊትም ልናየው አንችልም። እግዚአብሔርን ያየነው በመስታወቷ በድንግል ማርያም አማካኝነት ነው። እሱ ራሱ እኛን በምሕረት አይኑ የተመለከተን በማን ምክንያት ነው? በሷ ምክንያት የታረቀን። ስለዚህ መስታወታችን ናት። አምስተኛው ጌጥ ጌጥ ነው፣ አይነ ረግፍ ፊት ለፊት ላይ የሚደረግ ጌጥ ነው። እመቤታችን ደግሞ የፍጥረት ሁሉ ጌጥና ምልክት ናት። የነቢያት ትንቢት ናት። የሐዋርያት ስብከት ናት። የሰማዕታትናት የጻድቃን እመቤት፣ የደናግልና የመነኮሳት መመኪያ፣ የሁላችን ተስፋ ናት። እመቤታችን የንጽህና የቅድስና መሰረት፣ የዓለም ሁሉ ጌጥና ፈርጥ ናት። ስለዚህ ይህን ሁሉ ያገኘንባት ርግባችን በምድር ላይ በብዙ ጣውረዶች ውስጥ አልፋ ሊናዋ ግን እግዚአብሔር ከማሰብ ሳይለይ በፍጹም ልቧ ያገለገለችው ስለሆነች የሰማይ ወፎችን ተመልከቱ ብሎ ከነገረን አንዷ ማናት? እመቤታችን ናት። ስለዚህ በክንፏ በተሰጣት ጸጋ በራ መታ ጉድለታችንን ሁሉ እንድትመላልን አማላጅነቷ ይርዳን።